በልዩነት ውስጥ አንድነትን አጉልቶ የሚኖር ሕዝብ በሕይወት ዘመኑ የሚገጥሙትን ክፉና ደግ ገጠመኞቹን በቀላሉ ተቋቁሞ ይኖራል። ለተሻለ ከፍታም ራሱን ያዘጋጃል። አንድነት የሁሉም ነገር መሰረት ነው። የሰው ልጅ አብዝቶ የሚያተርፈው ከሰላምና ከአንድነቱ ነው። እንዲህ አይነት የተሟላ ስብዕና በማህበረሰቡ ውስጥ ለማሰረጽ ደግሞ ከጥላቻና ከቂም የጸዳ ትውልድ ኮትኩቶ የሚያሳድግ ብልህ አመራር በየደረጃው ያስፈልጋል። መሪና ተመሪ መናበብ አለባቸው። እንዲህ አይነቱን የተሟላ ስብዕና በማኅበረሰቡ ልቦና ውስጥ ለማስረጽ ደግሞ ከጥላቻና ከቂም የጸዳ ትውልድ ኮትኩቶ የሚያሳድግ ብልህ አመራር በየደረጃው ያስፈልጋል። በአሶሳ ከተማ አስተዳደር ወረዳ ሁለት ስር ከተዋቀሩ አምስት ቀበሌዎች አንዱ በሆነውና ከ14,000 በላይ ሕዝብ በሚኖርበት ቀበሌ አንድ መስተዳደር ጽህፈት ቤት በመገኘት የህዝቡን የአብሮነት እሴት፣ የዕለት ተዕለት የጸጥታ ሥራዎች፣ የልማትና የመልካም ማስተዳደር ክንውኖች በማስመልከት የቤኒሻንጉል ጉሙዝ ሚዲያም ከቀበሌው ዋና አስተዳዳሪ እና ከታዋቂ ግለሰቦች ጋር ቆይታ አድርጓል። የተከበራችሁና የተወርዳችሁ ውድ ተመልካቾቻችን፣ እንደምናላችሁ በዛሬው ቆይታችን በዚህ በአሶሳ ከተማ በወረዳ ሁለት ቀበሌ አንድ ውስጥ ነው የምንገኘው። በዚህ እንግዲህ የቀበሌ አንድ ዋና አስተዳዳሪ አቶ አልሀጃን ፈሊፋ የቀበሌውን አጠቃላይ ጸጥታ ሁኔታና እንዲሁም ደግሞ አጠቃላይ ሰፋ ያሉ መስተጋብሮችን የምንዳስስ ነው የሚሆነው። እስከ ፕሮግራማችን ሳሳቢቱ አብራችሁን እንድትቆዩ ጋብዘናቸዋል። በቀጥታ ወደ እንግዳ ያመራቸዋል። አቶ አልሀጃን ምጣሁን የማመሰግ ነው። እንደ ወጣት አመራርነት አመራርነት አገልጋይነት እንዲሁ እንዴት አገልግነት

ሲያመሰግነ ልዑል ከላይ ይሰማኛል። ለምሳሌ የሚያገኘውን በአምስት ደቂቃ ማወቅ አለበት። የሚያጣውን በአምስት ደቂቃ ማገኘት አለበት። ይሄ በጣም ያረከኛል። ከተማችን ማንኛውም ብሔር ብሔረሰቦች የሚኖርባት ከተማ መሆኑ አንጻር የአለም በእኩልነት በፊታዊ በዲሞክራሲ ነው እያሰናገናል ስለዚህ በዚህ ላይ በጣም ርካታ በጣም ጥሩ። በቀበሌያቸው ያለው ማህበረሰብ አብሮነቱ ምን ይመስላል? ክልላችን ወይም ከተማችን የማንኛውም ብሔር ብሔረሰቦች የሚኖርባት ከተማ በመሆኑ አሁን ለምሳሌ መንግስት በማዕድ ማጋራት ላይ ሰፋፊ አጀንዳዎች ቀርጾ የተንቀሳቀሰ ነው ያለው በእስላም ጊዜ ወይም በክርስቲያኑ አመት በዓል ጊዜ ማዕድ ማጋራቶች አሉ። እኛ ሊሆነ ጠንፈጥ ይሄ ሙስሊሙ ክርስቲያኑ አንድ ባለሀብቶቻችን ነጋዴዎቻችን ይደግፉናል። ሲደግፉ ለእነዚህ ምንም ለሌላቸው አቅመ ደካሞች ብዙ አስተዋጽኦ እናደርጋለን። እነሱም የሚያደርጉልናል ማዕድ ማጋራት ላይ አብሃማት አራት ጊዜ ነው ምናደገ በወረዳ ደረጃ እድሜ ሰጥቶን ኖረናል። የቀድሞ በአንዳንድ ሁኔታ የነበረውን በቅርበት የተበላሸ ቢሆንም ዛሬ ያለው መንግስትም ህዝብም ይህን ሁኔታ በማስተካከል ረገድ የማይታበል ሚና እየተጫወተ ነው። የኢትዮጵያ ህዝብ እኮ አብሮነቱ ጥንት ነው። ለአንድነቱ ለሰላሙም አብሮ ከመኖር አኳያ ዘራ ሃይማኖት ብሔራ በተወሰነ ጊዜ ለተከሰተው ስህተት ያን ስህተት ለማድረግ ብዙ ስራዎች እየሰራ ነው እና እንደ ከተማችን እንደ ቤኒሻንጉል ጉሙዝ አሶሳ ከተማ አጠቃላይ ስንመለከት ምንም ማይረሰቡ ዘንድ ምንም ችግር የለም። ለምሳሌ ቤኒሻንጉል ህዝብ ጋር ብዙ ዘመን ነው ይላል። ሁላችን ባህል ነጠሳስን እየኖር ችግር ስኖር በጋራ ተቃብለን በጋራ መብላት በጋራ መስራት የተለመደ ባህላችን ቀድሞ አባቶቻችን ወደነበረበት ለመመለስ እያንዳንዱ ወይ ዘርፎ ያለበት አካባቢ ላይ እየሰራ ይገኛል። የሆነ የግል ጥቅም ያላቸው ዛሬም የምናያቸው የፖለቲካ እንደምታቸውን በአላማው አሸነፍ ሲያርታቸው ማህበረሰቡ እንደተነጋከ ሲያደርጉ የሚያወሩ ቢሆንም፣ የለም ማህበረሰቡ ዘንድ እንትን የሚባል ነገር የለም። ዛሬም ተካፍሎ መብላት አብረው የመኖር ከዚህ ወጣ ከዚህ ግባ የሚለው ማህበረሰቡ ዘንድ የምትዋል ነገር አይደለም። አብሬን ያረጀ ነው፣ እግዚአብሔር ዲመሰጥቶን ማለት ነው እና እመስገን ከተማችን ክልላችን ከማንኛውም አካባቢ በሰላም ችግሮች ሲኖሩ ችግሮችን ከማቅረጥ አኳያ ወደር የሌለው ከተማ ክልል ነው ብዬ ነው እኔ በልብ ማምነው ነው። ማህበረሰቡ ውስጥ አደረጃጀቶች አሉ። ይህ አደረጃጀት ብዙ ጊዜ አካባቢ ላይ የሚፈጠሩ ችግሮች እንደ ባህል አድርጎ ዛ በሚፈጥሩ ጉዳዮች እኛ ጋር ሳይደርስ በፊት ዛ በባህል ፈቶ ከዛ የተፈተነው መሰረት ዚህ መጥ ያስረዱናል። በዛ አይነት የኖርነ የዝምም ለቀጣይነት እንዲኖረ ብዙ ድጋፍ እናደርጋለን ማለት ነው። ብስምላ አልሐምዱላ ሰላቱ ሰላም ረሱልላ ላ ላ ለ ሰላም። ስሜ ሀጅ ሸሪፍ ዩነስ መላለው። የወረዳ ሁለት ቀበሌ አንድ ነዋሪነት በጣም የምናመሰግነው በዚህ ቀበሌ የማህበረሰቡ አብሮነት ምን እንደ ይመስል እያነጋገር እንዴት ነው አብራችሁ ይኖራችሁ? በማህበረሰቡ ውስጥ አንዳንድ ግጭቶች በጉሉት ነገር የሚከሰቱ እንኳን እንዴት ነው እየፈታችሁ ያላችሁ ኑሯችሁ ይመስላል? ግለሱ ያው በቀበሌያችን የተለያዩ ብሔረሰቦች እንዳሉ ነው። ሰው አንድ ላይ በመኖርበት ሰዓት ላይ ያው ግጭቶች ይገኛል፣ ግጭቶች ይኖራሉ። ያው ግጭት በመኖርበት ሰዓት ላይ አንዳንድ ወይ አካባቢው ታዋቂ ዳጋግሙበት ችግሩ የውድ ፍርድ ቤት የሚሆን የስንጫ ደርስ ይብዛው የመረገበት ሁኔታዎች ይኖራል እና ያው በእስልምናችን ደግሞ እርስ በርስ መቻቻል ይመክራል። ኢትዮጵያ ሕዝብ እኮ አብሮነቱ ጥንት ነው። ለአንድነቱ ለሰላሙም አብሮ ከመኖር አኳያ ዘራ ሃይማኖት ብሔር አይለ እንደ ከተማችን እንደ መነሻ አሶሳ ከተማ አጠቃላይ ስንመለከት ምንም ማይበሰቡ ዘንድ ምንም ችግር የለም። አዋቂዎች በሚኖሩባቸው አካባቢዎች የተረጋጋና የተግባባ ትውልድ ይፈጠራል። በሰል ያሉ አባቶች ሰውና ኑሮን ሲቀርጹ ይውላሉ። ቂምና ጥላቻ ተበትኖ ሀገሩን ሳያዳርስ ገና ከመነሻው ያከስሙታል። ከበድ ያለ ነገር ሲገጥማቸው መላቸውን ይዘው ችግራቸውን ይፈታሉ። በእርግጥም በየአካባቢው ደም የሚያፋስሱ ቁርሾዎች ካለመነጋገር የሚመነጩ ናቸው። በንግግር የማይፈታ ጉዳይ የለም። ክፉ ሀሳቦች ከስራቸው የሚነቀሉት ተነጋግሮ መግባባት ሲቻል ብቻ ነው። በአንዳንድ የሆኑ ሽኩቻዎች የሆነ የግል ጥቅም ያላቸው ዛሬም የምናያቸው የፖለቲካ እንደምታቸውን በአላማ ማሸነፍ ሲያቅታቸው ማህበረሰቡ እንደተነካከሰ ያድርጎ የሚያወሩ ቢሆንም ማህበረሰቡ ዘንድ እንዲህ የሚባል ነገር የለም። ዛሬም ተካፍሎ መብላት አብረው የመኖር ከዚህ ወጣ ከዚህ ግባ የሚለው ማህበረሰቡ ዘንድ የምትዋል ነገር አይደለም። አብሬን ያረጀ ነው። እግዚአብሔር ድመሰጥቶን ማለት ነው እና እመስገን ከተማችን ክልላችን ከማንኛውም አካባቢ በሰላም ችግሮች ሲኖሩ ተካፍሎ ችግሮችን ከማቅረጥ አኳያ ወደር የሌለው ከተማ ክልል ነው ብዬ ነው እኔ በልበም ማምነው። ማህበረሰቡ በሰላም ወጥቶ ከመግባት አኳያ ሁላችን በአንድነት ተሳስረን እየኖር ችግር ስኖር በጋራ ተካፍለን በጋራ መብላት በጋራ መስራት የተለመደ በኃይላችን ቀድሞ አባቶቻችን ወደ ነበረበት ለመመለስ እያንዳንዱ በየዘርፎ ያለበት አካባቢ ላይ እየሰራን እንገኛለን። ስለዚህ ምንም የከፋ አንድም ችግር በእኛም አይኖርም። መልካም አካባቢ ነው፣ የተሻለ እንዲሆን ደግሞ የበለጠ መስራት ይጠበቅበት። አሁን አሁን እየታዩ ያሉ አዳዲስ ክስተቶች አሉ። ከተለያዩ የሀገራችን ክፍሎች ወደ ከተማችን ይፈልሳሉ ማነሳቸው በደንብ በውል የማይታወቁ የትም ብለው ምሽት ላይ የራሳቸውን ስራ የሚሰሩ እዚ ላይ ከተማው ማሪ ዜጎች በጠራጻ የመዘረፍ የመደብደብ በንብረት በአካል ላይ ትልቅ ጉዳት እየደረሰ ነው እና የቀበላችሁ የጸጥታ ማዋቅር ልመስል በምን መልኩ እየተቋቋማቸ ህዝባችሁ እንዴት ነው? እንግዲህ ጥሩ ነው። የቀበሌው የጸጥታ መዋቅር በማጠናቀር አኳያ እንግዲህ

ያወቀናቸው ኮሚቴዎች አሉ። ህዝቡ ጋር ሆኖ ያለ ህዝብ የሚሰራ ነገር የለም። ህዝብ ደግፈን ህዝብ እንዲደግፈን ብዙ ኔትወርክ መረጃዎች በየቀኑ ይመጣሉ ለሚመለከተው አካል እርምጃ

ከተማችን ዋጋ ያስከፈላት የመታወቂያ አሰጣጥ ችግር ነው። ግን ምንድን ነው የደረገው? ድሮ ሲሰጥ የነበረው መታወቂያ ዝም ብሎ ሂትመት ቤት ነበር። ሂትመት ቤት ታድሞ ይመጣ ነበር። ማንም ሰው ለመጣለሰው ነው ሲሰጥ ነበር። ግን በአሁኑ ሰዓት ተሻሽሎ የመጣውን ምንድነው የምናደርገው? እኛ እዚህ ማመልከቻ ያቀርባል። እነዚህ ሰዎች ትክክለኛ ነዋሪ ቤት ያለው እዚህ ነዋሪና ትክክለኛ ቤት ያለው ነው መታወቂያ የሚሰጠው። አሰጣጡ መጀመሪያ ማመልከቻ ያቀርባሉ። ነዋሪ ሆኖ ትክክለኛ ነዋሪ ከሆነ ማመልከቻ ያቀርባሉ። እኛ ለሰፈር መሪዎች እንመራለን። ትክክለኛ የዚህ ሰፈር ነዋሪ መሆኑ ተረጋግጦ ይቅረብልን እንላለን። ከመራም በኋላ ትክክለኝነቱን ካወቅነን በኋላ ነው ለህትመት ቤት የምንልቀው። ቀጥታ እንዳ ራሱ ህትመት ቤት ወደ ህትመት ቤት አንልክም። ቀጥታ ወረዳ ወደ ወረዳ ልክል፣ ወረዳ ደግሞ አደንጃ ልቆ ወደ ህትመት ቤት ይልቃል። ስለዚህ በቅዳችን ያዝ ነው። መታወቂያ አሰጣጥ ወደ አንድ ሺህ ነዋሪ እንድንሰጥ በቅድ ይዘናል። አሁን በአሁኑ ሰዓት ትክክለኝነቱ አረጋግጠን በደንብ አይትን መርምረን ትክክለኛ ነዋሪ ይሄ መታወቂያ ማግኘት ያለበት ማግኘት ያለበት ቢለን ትክክለኛ የለየ ነው ወደ ስምንት መቶ ሰባ መታወቂያ ትክክለኝነቱ ወደ ወረዳ ልክን፣ ወረዳ ደግሞ ወደ የትምህርት ቤት ልኮ ይሄ አድርገናል ለሚል በደዚ ነው የተሻሻለ ቤት ይታተማል ወረዳ ሰዓት ቀበሌ ብቻ ፈርሞ ይሰጠናል። አሁን ግን ሰንሰለታ ከክልል ጀምሮ እስከ እኛ ድረስ እንግዲህ ይሄ መሬት ህገወጥ በኋላ እዚህ ከተማ ላይ እንግዲህ በነበረው ሁኔታ አሁን የተሻሻሉ ማሮች ድሮ መሬቶች ነበሩ። እነዚህ መሬቶች በህገወጥ ማንም ይዘሩ ነበር። አሁን ግን መሬት ባንክ ከመጣ ወዲህ ያሉት ክፍት ቦታዎች ወደ መሬት ባንክ የገቡ ነው የገቡ ነው እና ያው የተወሰነ ህገወጦች አሉ። እሱ በሂደት በከተማ አስተዳደር ከንቲባ ባሉት አስተባባሪ አመራሮች፣ ወረዳ አመራሮች ያደረጉት ብዙ ጥረቶች አሉ። አሁን መሬት ትንሽ ከድሮ ወደ እየመጣ ነው። ለሚ ማሮችም አሉ መሬት ባንክ የሚገባው መሬቶች እየገቡ ነው። በማህበር ደግሞ የሚሰጥ ሂደት ይጠብቁ የሰጠ ነው። ያልተሰጠ ደግሞ እስካሁን ያው ቀጣይ ለሚመለከተው ወይስ ህጋዊነት የመጣ ሰው የሚያገኝ ሁኔታ ድምቻችን ያለው ማለት ነው። ትልቅ እንቅፋት ሆኖብናል። ከወረዳውም ሆነ ከሚመለከታቸው አካላት ድጋፍ ያስፈልገናል ብላቸው የሚታስቧቸው በአሰራራቸው ላይ እንቅፋት የሆኑባቸው ነገር ሁሉ ናቸው። አሁን እንቅፋት ብለን የሚናወዘው ይሄ የሰውፊሰ ከደቡብ ሱዳን የቀበሌ ደረጃ በደቡብ ሱዳን በመቶ ስድር ይመጣል። ከህብረተሰብ ጋር ተቀላቅሎ በሌብነት፣ በዝርፊያ፣ በቅሚያ የተደራጁ አሁን እነዚህ ሰዎች ሲሰርቁ እንጂ የምንይዝበት ሚንስ ሃያ አራት ሰዓት ያጋጠመን ለፖሊስ አሳድገን ስንሰጥ ያው ከሃያ አራት ሰዓት በኋላ ነው የምናቆየው እነዚህ ሰዎች ወደ በትበት እንዲመለሱ ወይም ደግሞ ወደ ካምፕ እንዲገቡ የማድረግ ስራ ለከቱ አካል

የተከበራችሁ እና የተወረዳቸው ወደ ተመልካቾቻችን እየተከታተላችሁ የምትገኙት በአሶሳ ከተማ ወረዳ ሁለት ቀበሌ አንድ ውስጥ ነው የምንገኝ ነው። እንግዲህ ከቀበሌው ዋና አስተዳዳሪ ጋር በምናደርገው ውይይት በተለይም በከተማችን እስካሁን ያልታዩ አሁን ላይ ብቅ ብቅ እያሉ እንደ ስጋት እየተስተዋሉ የሚገኙ በንብረት በአካል በሕይወት ላይ ትልቅ አደጋ እየተደቀነ ነው። የቀበሌው አቅም ደግሞ እስከተወሰኑ ሰዓታት ብቻ በጣቢያ ከማቆየት ውጭ እነኚህ ሰዎችን ወደ መጡበት የመመለስ ወደ ካምፕ የማስገባት አቅም ስለሌለው የሚመለከታቸው አካላት እገዛ ቢያደርግልን ይህ ከቀበሌው አቅም በላይ ነው። እኛ ተከታትለን አስፈላጊውን እርምጃ ሁሉ የመውሰድ ስልጣን እስከ መጨረሻው የለንም የሚል በእርግጥም የሚመለከታቸው አካላት ልማት የሚኖረው ሰላም ስኖር ነው። ባለድርሻ አካላት እንግዲህ ትልቅ የቤት ስራ ያለባቸው ለመናገር ነው። በዚህ ከተማ ላይ መሬቱ ጋር ተያይዞ በርካታ ዜጎች አቤዛ ያቀርባል ቅሬታ ያቀርባል እነዚህ ነገሮች እየዋሉ ያደሩ ሲመጡ ቂምና ቁርሾ ይዘው ይመጣሉ እና መቼም ሀገር ማትረፍ የምችለው ከፍቅርና ከሰራ ነው ከቂምና ከጥላቻ ምንም አፈራችን እና የብዙዎቹን አቤቱታ ተቀብላቸው ከማስተናገድ አንፃር ዜጎችን እኩል ከማየት ከማስተናገድ አንፃር በብሄር በሃይማኖት በጎሳ ያለው ሁኔታ ምን ይመስላል አንዳንድ ጊዜ ሆኖ የሚውል ሰው ሰው በየመንገዱ ስለሚታይ ማለት ነው። ምክንያቱም በዚህ ቀበሌ ውስጥ የሚገኝ ማህበረሰብ አባታችን ነው፣ ወንድማችን ነው፣ ራሳቸው አያቶቻችን ናቸው ብለን እናስባለን። እንግዲህ እዚህ ስንቀመጥ ለወከለን ህዝብ ኖ የምንቀመጠ ብዙ አይነት የመሬት የተለያዩ አገልግሎት የማጣት ተማሪዎችም ከሌላ ቦታ ይመጣል ይህ ሁሉ ምሬት መቶ እዚህ ስልተነፈስ ወይም ሲጮርትን ወይም ሲሳደቅ እኛ እሚጠው ለምን እዚህ ስንቀመጥ ለማዳመጥ ያህል እዚህ የተቀመጥን ነው። ብዙ ጊዜ ያጋጥማል፣ ብዙ አይነት ነገሮች ያጋጥማል። እንደዛ አልሆንም። ለምን ለህዝቡ ነው እዚህ የተቀመጥኩት፣ የሱ ልብትረታ የተቀመጥኩት። ብዙ ምሬቶች አሉ፣ ግን ሁሉ ነገር ሂደት አለው። በሂደቱ ሁሉ ነገር ይፈታ፣ የማይፈታ ነገር የለም። ስለዚህ እነዚህ ሰዎች ሲመጡ ዚ እያንዳንዱ የራሱ ችግር ነው ሰው ያወጣ ይሄ ችግር ደግሞ ቁጭ ብለን ዚህ ካላዳመጥ ነው ካልተወያየንበት ጥሩ ምላሽ ካልሰጠ ነው ጥሩ አይሆንም ነው። ስለዚህ ከሄደ የሚጠበቀው የኛው ችግሮች ምንድን ነው ካለ ፊት አለ ከሌለ ደግሞ ስለዚህ ይሄ ነው የሚፈልገው። አሁን ለምሳሌ እዚህ ይመጣሉ ማንኛውም ማህበረሰብ ዱንም ጤነኛውንም መጣሉ ሲሚሮ ከወንጎሪ ደንስቸ ነው ሊቀበራቸው ያ የምፈታላቸው ፈታላቸው አለ ተደስቶታል የማልፈታላቸው በሚፈቱበት መንገድ አጣጫ ሰጣሉ ተደሴቶ ነው የሚሄዱ አንዳንድ አጋጣሚ እዚህ አጋጥመናል። ብዙ የምናርፋቸው ነገሮች እንዳለው ነው ማለት የአሶሳ ከተማችን የድሌት እና የውበት መሰረቷን እየጣለች ነው የምትገኘው። በዚህ ላይ እንግዲህ ትልልቅ አውራ ጎዳናዎች አሉ። አስፋልት ላይ የሚሰሩ የስ ውስጥ መንገዶች እንደዚሁ እንደጠበቁ ናቸው። ከኮሪደር ማፍ ጋር ተያይዞ የቀበሌው አስተዋጽኦ እንዴት ይገለጽ? እንግዲህ የክልሉ መንግስት ጀመሩት ትላልቅ ፕሮጀክቶች አሉ። ይሄ ፕሮጀክቱ እስከሚጠናቀቅ ድረስ አስፈላጊውን ሁሉ ማህበረሰቡ ያደርጋል። አስፈላጊ ለምን ይሄ ልማት ነው ህብረተሰቡ የሚናፈው። ስለዚህ ይሄ ልማት እስከሚጠናቀቅ ድረስ ክገው ነው፣ ይሄን በየመድረጉ ቃል የሚገቡ በየመድረጉ እዚህ ላይ እንግዲህ ማህበረሰቡ ልማቱ ነው ነው ብሎ እንዲቀበል፣ ይሄ ልማት ነው ብሎ እንዲቀበል እናንተ እሳቤው ላይ ስራ መሳት አለባቸው እያስባለ እናንተ ያዋቀራችኋቸው ከስራችሁ ያሉ አመራሮች አገልጋይነታቸው ምን መስላል? ብዙ ጊዜ ማህበረሰቡ ጋር ትልቅ ምሬት አለ። እዚህ መጥተው አለቆቻቸው ሪፖርት የሚያቀርቡት ማህበረሰቡ ጋር ሲደርሱ ማህበረሰቡ ላይ ግፍ የሚፈጽሙ ሰዎች ማለ መልካም ሰዎች እንዲያደርጉ ምን መስላል? አመራሮቻቸው እንግዲህ በብልጽግና ዘመን አመራሩ የአመራር ኳሊቲ ይዞ መጓዝ አመራር አመራር ነው፣ መሰለ ለምን እንደዛ የሚያደርጉ አመራሮች ወይም ሌላ አካላቶች ተከታትሎ ኤርሚጃ የአወሳሰት ላይ የተገደ ይለወጣል። ስለዚህ እነዚህ ሰዎች ከዚህ ድርጊት

ህዝቡ ነው መያዝ የያለብን። ህዝቡ ምሬት ሳይሆን ህዝቡ ነው መያዝ የያለብን። ህዝቡ ከምን መጣ? ያኛው አብዛኛው አመራሮቻችን በአጅ እድሜ ደረጃ ናቸው። ከላይ ላለው እንዲያከብሩ ከታች ላለው እንዲያዝቡ ክቡርዋና አስተዳዳሪ እንግዲህ በእድሜ ወጣት ነው አሁን ወጣቶች ወደ ስልጣኔ እንዲመጡእና ማህበረሰቡ ጋር የተቆራኝ እድሜ ካላቸው ሰዎች ተሞክሮ በመውሰድ አባቶቻችን ከሚናቋያ ከየት ወደ የተነበሩ የሚለው ዛሬ ያለው አመራር ያለት ያዘ ያንን ተቀብሎ ምክር ተቀብሎ ይሰራ ነው እና ማንኛውም ተገልጋ ወደ ቢሮ ስመጣ በቅንነት መቀበል ማግኘት የሚገባውን አገልግሎት ከወንበር ተነሶ ተቀመጠ በማለት አሁኑ ጊዜ ሰው እኮ እኛ ማህበረሰብ እ የበለጠ የሚያገኘ እሱን አይደለም፣ ክብር ነው የምፈልገው። አንተ እኮ ተነስተህ ብሰብ ቢያጣ እንኳን ደስ ብሎት ነው። ስለዚህ እያንዳንዱ አመራር እዚህ የሚገኘው አመራር ከቅንነት ማህበረሰቡን ከማገልገል አኳያ የአላሰለሴ ጥበት እንድታደርግ እንግዲህ በቀበሌው ማህበረሰብ ስም ሁላችን እዚህ የምንኖረው ስም ይህንን ወዝደን በተግባር እንድትረጉ ማለላለ መሰግናል። እንደ ሀገር ድሮ ድሮ እጅ መንሻ ይባላል ጉቦ ይባላል ብዙ ስሞች አሉ ተሚስና ይባላል ስሙ ይቀያየራል። እንቅስቀሱ መልኩ እየቀያየር ይመጣልና እጅ መንሻ ከለለ በየተዋረዱ እየተቸገረ ነው የምን ማህበረሰብ እንሰማለን። አንድ ባለጉዳይ ሲመጣ ሙስና ሚጠይቅ ከሆነ ህብረሰቡን ማዋራ ጋላ